በትግራይ ክልል ሰላምና መረጋጋት እንዲሰፍን እንዲሁም ለፖለቲካዊና ማህበራዊ ችግሮች መፍትሄ ለመጠቆም የዜጎች ተሳትፎ ወሳኝ መሆኑ ይነሳል። ለዚህ ደግሞ በአዲስ አበባ የሚኖሩ የትግራይ ተወላጆች በክልሉ ወቅታዊ ጉዳይ ላይ ተወያይተዋል። መድረኩ በክልሉ ሰላምና መረጋጋት እንዲሰፍን ለማድረግም ያለመ ነው። ትግራይ ውስጥ ችግሩ እየተንከባለለ ስለሆነ እሱን አስመልክቶ ተወላጁ በዚህ ዙሪያ በችግሩና በመፍትሄው ሀሳብ ለመለዋወጥ ነበረ የተጠራው ስብሰባ። የፕሪቶሪያ ስምምነት ለክልሉ ፎይታ የሰጠ ቢሆንም አሁን ላይ በክልሉ ውስጥ የሚስተዋሉ ችግሮች ብዙዎቹ ሰው ሰራሽ እንደሆኑና ህዝቡ የችግሩ ቀማሽ እንደሆነ ተጠቅሷል። በቀጣይ ክልሉን ለማስተዳደር የሚመረጡ አካላት ኃላፊነት የሚሰማቸውና የክልሉን ህዝብና ሀገርን የሚያገለግሉ መሆን አለባቸውም ብለዋል። የውይይቱ ተሳታፊዎች አሁን ጊዜያዊ አስተዳደር ሶስተኛ የሚሸሙ አካል እና ከካቢኔው እነዚህ ጉዳዮችን መንግስት ይህን ትግር ትግራይ ያለው ጉዳዩን ታሳቢ አድርጎ ኃላፊነት የሚገባ ሰዎች መሰጠት አለበት። የህዝባዊነት ስሜት ያለው ሰው ወደ ኃላፊነት መምጣት አለበት። የክልሉ ህዝብ የፕሪቶሪያው ስምምነት እንዲከበርና በክልሉ ሰላምና መረጋጋት እንዲሰፍን የበኩሉን ድርሻ መወጣት እንዳለበትም ተመላክቷል። በሰንትራል መንግስትና በውል ፕሪቶሪያ በታመነበት መንግስት ብቻ የሚፈጸም መሆኑን አምኖ የሚበጀውን ማድረግ አለበት። ለወጣት መልእክት የሚያሳልፈው ይሄ ነው። ከዚህ ቀደምም ሁሉም ሰው አስቦት ወይም ደግሞ ተነጋግሮበት ተስማምቶበት አይደለም እዚህ ችግር ላይ የደረሰው፣ ባለማወቁ የዚህ ችግር ሰለባ ሆኗል። ህዝቡ በተለይ ሲቪል ሶሳይቲው ማለት ነው። ሀዘኑም አይቶታል። ይሄ ማለት ሰዎች በገፉት ነገር በስህተት መንገድ ሂዶም ወጣቱ ይሁን ሌላው ሰው በስህተት መንገድ ምን ሊያስከትል እንደሚችል ተገንዝበናል። ያ በትክክል ራሱን ተገንዝቦ ራሱ መወሰን ያለበት ነገር ወስኖ አስቦ በሰላም እንዲኖር በቃ አቅሙ መጠቀም አለበት። በሀገረ መንግስት ግንባታ የዜጎች ተሳትፎ ወሳኝ መሆኑም የተገለጸ ሲሆን በወቅታዊ የክልሉ የሰላም ሁኔታ ላይ የሚደረገው ምክክር እንዲቀጥል የሚያደርግ አምስት አባላት ያሉት ኮሚቴም ተቋቁመዋል። ምክክሩ የተቋጨው አባላቱን እና መስራች ቀጣይም ለሚደረግ በአዲስ አበባ የአዲስ አበባ ነባሪዎች የምክክር ጉባኤ ላይ በኃላፊነት፣ በኃላፊነት በተጠያቂነት የሚመሩ አባሎችን መርጦ ነው ነዋሪው ስብሰባውን የጨረሰው። በመድረኩ የሁሉም ሰው ምርጫ ሰላም ሊሆን እንደሚገባ ተመላክቷል።